ሰጣቸው ኃይል ከጀርባ አለ። ያ ኃይል በሚሰጣቸው ትዕዛዝ ነው የሚመሩት ማለት ነው። የኢትዮጵያን ጥቅም ያለመፈለግ እንዳለ ሆኖ ከዛ በሚታዘዙት ከዛ ኃይል በሚወስዱት አጀንዳ ነው እቅዳቸውን እያስፈጸሙ ያሉት ማለት ነው። አንተ እንዳልከው አሁን ሰሞኑን ሲያሰፈ ወርቅ ወደ ካይሮ አቅንቷል። ለአምስት ቀናቶችም ጉብኝት አድርጎ ተመልሷል። በጣም የሚገርም ነገር ነው ያነሳው። በግብጽ ናሽናል ቴሌቪዥን ቀርቦ የቀጠናው ሀገራቶች፣ ቀይ ባህርን የምንዋሰን ሀገሮች አንድ ላይ ህብረት ፈጥረን የኢትዮጵያው ጠቅላይ ሚኒስትር ያነሳውን ጥያቄ ውድቅ ማድረግ አለብን፣ ኢትዮጵያን ከባህር በር ማራቅ አለብን ነው ያለው በግልጽ። በፊት እያድበሰበሱ ነበር ሲሰሩ የነበሩት። አሁን ግን በግልጽ በዚህ መጥተዋል። ይሄ ሲሆን የፖለቲካ ልዩነት ሊኖር ይችላል። የዓላማ ልዩነት ሊኖር ይችላል። የፍላጎት የተለያዩ ፍላጎቶች ሊኖሩ ይችላሉ በፖለቲካ ፓርቲዎች ውስጥ በፖለቲካ ተቃዋሚ ድርጅቶች ውስጥ። ሆኖም ግን በኢትዮጵያ ብሔራዊ ጥቅም በዚህ ደረጃ በሀገር አንድነት ላይ የተቃጣ አደገኛ የጠላት ምክር ያለ እያዩ ጽምዶ ፈጥረናል አሉ። ጽምዶ መፍጠራቸው ብቻ አይደለም። የፋኖ ኃይል በወሎ በኩል ኃይሉ እንዴትም አድርጎ አንሰባስቦ እንዲገባ ተደረገ። ከዛ በኋላ የአፋር ህዝብ ላይ ወረራ ተፈጸመ። መጭ ቀድ በመጀመሪያ የፋኖ ኃይል ወሎ ወዴ አካባቢ ላይ እንዲሰፍር መከራከያው በዚያ ጊዜ እንዲሆን ተደረገ። ወነግም እንደዚሁ በተለያዩ የሸዋና የወለጋ መሬቶች ላይ እንቅስቃሴ ማድረግ ጀመረ። ቀጥሎስ ቀጥሎ ሻቢያ መጀመሪያ ላይ የፕሮፓጋንዳ ሳይኮሎጂካል ዋር ጀመረ። እሱ አልሰምር ሲል የኢትዮጵያ መሪዎች ለዚህ ጆሮ አንሰት ሲሉ በጀዋር በኩል መጡ። ጀዋር የኢትዮጵያን የሀገር መከላከያ ሰራዊት እያኮሰሰ እያኮሰመነ ሀገረ መንግስቱ ልክ እንደ መሳፍንት ዘመር እንደነበረ አድርጎ አቀረበ። ከዛ በኋላ የሻዕቢያን ደግሞ በጣም እያገዘፈ ነው የሻቢያ መንግስት ከአያላን ሀገራቶች ጋር ያደረገው የዲፕሎማሲ ግንኙነቶች በጣም እያደናነቀ የስነ ልቦና ጦርነት የሚመስል ጽሁፍ ጽፎ እኔም በማህበራዊ ሚዲያ ላይ የራሴ መልከታ በሱ ጽሁፍ ዙሪያ አቅርቤ ነበር። በዚህ መንገድ መጡ። ጀዋር ሀሳቡን ሲያጠቃለል ምንድን ነው የሚለው? ኦሮሞ የባህር በር በር ማለት ጀምሯል። አብይ ይወድቃል? ሀገሪቱ ትበታተናለች ማቱ የሚመጣው ወደ ኦሮሞ ቶ ኦሮሞን አስበርገጎ መንግስት ጋር ነው በዚህን ሰዓት በዚህ አጀንዳ በዚህ ጉዳይ በቀይ ባህር በአሰብ ቢሆን ብቻ በባህር በር ጉዳይ ላይ የኢትዮጵያ ህዝብ በጋራ መቆም አለበት የያር ፖለቲካ ልዩነት መቆም አለበት ብዬ ነው ማምነው ምክንያቱም ለዚህ ጥያቄ ለዚህ ወሳኝ የመብት ጥያቄ በጋራ መቆም ሀገርን ማዳን እንጂ አብይን ስልጣን ላይ ማቆየት አይደለም። ሀገርና መንግስትን፣ ፖለቲካና ሀገርን እየለየን ብናወራ ጥሩ ነው። እና ጀዌክ እንደዚያ አለች በልሃለው በዛ መጣጥፉ ላይ መጣጥፍ በዛ ጽሁፉ ላይ የኦሮሞ ህዝብ ከዚህ ጥያቄ ጋር እንዲተጣጣ ጀርባ ለጀርባ እንዲሰጣጥ ነው አሳብ ያቀረበው፣ ምክር ሀሳብ ያቀረበው። ግን የኦሮሞ ህዝብ ቀድቦት ርቆ ሄዷል። በጣም የሚገርሙ ነገር ማለት ነው። አንድ ሰውዬ ነበር። አሁን በቅርቡ የእሬቻ በዓል ሲከበር አካባቢ በዚህኛው አመት ከሰላሌ አካባቢ ወርቁ ጃራ የሚባል ሰው ነበር። ዋቤንገላና ኤርትራ ቡና ወራና የሚል ዘፈን ዘፍ ነው። ቪዲዮ ሶሻል ሚዲያ ላይ ወጥቶ በጣም ቫይራል ወጥቶ ነበር። ምንድነው ትርጉሙ? ዋቢያ ወንዝ ነው። ለዘመቻን ሂድ ኤርትራ። ስለዚህ አጀንዳው ከጠቅላይ ሚኒስቴር ወደ መንግስት ከመንግስት ወደ ህዝብ ወርዷል ማለት ነው። አይታል አታውቅም? እኔ ባጃጆች ላይ መኪናዎች ላይ ምናምን አያለው አሰብ እናስመልሳለን ምናምን የሚሉ ምግብ ቤቶች ባነሮች ላይ ተጽፎ አይቻሉ። ስለዚህ የህዝብ ጥያቄ ሆነዋል ማለት ነው። በነገር ግን እናቃለን የሚሉ ብዙ ተመራምረናል ፖለቲካን ፈትፍተን በልተናል የሚሉት ነጃዋር ደግሞ በዚህ በኩል ሰፊውንና ስትራቴጂክ ቦታ ላይ ያለውን ለሀገር ሟች የነበረውን የኦሮሞን ህዝብ ከዚህ ጥያቄ ለመነጠል ከመንግስት ጋር ሆድና ጀርባ እንዲሆን ሰርተዋል። ይሄም አንዱ የዛ ፕሮጀክት ዓላማ ነው። የየትኛው ፕሮጀክት? ኢትዮጵያ ከባህር በር መራቅ አለባት፣ ኢትዮጵያ ማነስ አለባት፣ ኢትዮጵያ መቆርቆዝ አለባት ብሎ ጠላቶቿን ከውስጥም ከውጭም አደራጅቶ የዘመቱባት ፕሮጀክት ሰጪዎች የዛ ፕሮጀክት አንዱ አካል ነው ማለት ነው። በሌላ በኩል አንተም እኮ ቅድም አንስታ ለአቶ አያሌው ስም ለመጥራት ለምን እንዳልፈለከ አላቅ ለዘመናት ስለባህር በር ምናምን ተቆርቋሪ መስሎ ሲያወራ ነበር። በቀደም ግን ኢሳያስ አፈወርቂ ጥብቅና ቆሞ ሲከራከር ነው ያየነው። ስለዚህ ከፖለቲከኞቻችን ጀርባ ይሄ ጉዳይ አለ፣ የሚያዛቸው የሚዘውራቸው አንድ ኃይል አለ። እሱ ኃይል አሁን ጽምዶ ብሎ መጥቷል። ጽምዶ አፋር ክልል ላይ ወረራ ፈጽሟል። የአፋር ክልል ክልላዊ መንግስት እንዴት መመለስ እንዳለበት የራሱን አቅጣጫ አስቀምጦ ወደ ትግበራ እየገባ ነው። ይሄም አላስኬት ስላላቸው በድሮን ተደብድበናል የሚል ሙሾ እያወረዱ ነው። ይሄም ብቻ አይደለም። እነሱ በቀመራቸው ውስጥ ምንድን ነበር የጀመሩት 76 ዓመት 67 ዓመት የኢትዮጵያ መንግስት እንዴት እናዳክም አሉ። ኢኮኖሚካል ዋር አወጁ። ዜጎች ከዜጎች ጋር ለአንድ ቀን ቀና ብሎ ተያየቶ ማያውቅ በብሔር ተነካክቶ ማያውቅ የኢትዮጵያ ህዝብ እንዲበላል ያደረጉት የሃይማኖት ግጭት አስነሱ። ብዙ ብዙ ነገር ፈጠሩ። ታቦታጀ የሚያደርጉ ነገሮችን በሙሉ ሞክረው አልሆን ሲላቸው ታዋቂ ሰዎችን እስከ መግደል ምናምን ምናምን ሁላችንም የምናውቀው ነገር ነው፣ ሚስጥርም አይደለም። ያንን ሁሉ አድርጎ ሲያበቁ ወደ ውጊያ ገቡ፣ በፋኖም በሸኔም በኩል። አንተ ቀደም እኮ ዘመን ከጫፍ እስከ ጫፍ ሰላም የሆነ ወያኔ ዲሞክራት ስለነበር የአማራን ምሁር የአማራን ሕዝብ ስላልገደለ ነው ወይም የኦሮሞን ሕዝብ ስላልበደለ ነው። ስንቶች የኦሮሞ ምሁራን ወያኔ አስሮ ሲያሰቃያቸው አልነበረም ወይ? የወያኔ ጀነራሎችና ሲቪል ሰርቫንቱን የሚመሩ አመራሮች፣ የፖለቲካ ኤሊቶች ምን ነበር ሲሰሩ የነበሩ? ያኔ ያልተደራጀ ኃይል ያኔ ለኦሮሞም ለአማራም ቆርቆራ ነው ብሎ ጠመንጃ ያላነሳው ኃይል ዛሬ ምን ተፈጥሮ ቀደም እኮ ብለሃል። መንግስቱ ኃይለማርያምን አዋክበው ከስልጣን እንዳስወገዱት አብይ ለማስወገድ ነው ጥረት እያደረጉ ያሉት። ይሄንንም ጥረት ደግሞ በቀመር ነው ያመጡት። በስድሳ ሰባት ዓመት ውስጥ ቀደም እንዳየነው ከከተማ ነውጥ እስከ ኢኮኖሚካል ዋር፣ ከዛ ሳቦቶች የሚያደርጉ አንዳንድ አንድ ግጭቶችን፣ አመጾችን በየአካባቢው ላይ ማቀጣጠል ከዛ በኋላስ